ይሻለኝ አንተ ምንድነው? ይሻለኝ የኢትዮጵያ ፊልሞች ከካሜራ በስተጀርባ ምን ይመስላሉ? ከወንዶች ጉዳይ እንጀምር። ከዛም የምትሸናበት እንደለመድከው ሽና። ምን ይላል? እባካቸው እውነቴን ነው እንዴ? እኔ ግን የእሷም ስልክ እዛ ውስጥ ነው። እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው? እዚህ መሥሪያ ቤት አልቆየሽም

በነገራችን ላይ ልጁታ መስራቱላ አልቻለችም። ከሸዋፈራው ደሳለኝ ጋር ይሄ ብቻውን ማለትም ከካሜራ በስተጀርባ የነበረው ብቻ ተቀርጾ ፖስት ቢደረግ አሁን ከሚሰሩት ፊልሞች ይበልጣል።

በፊልም ሲታይን በጣም ይለያል። በነገራችን ላይ ከኢትዮጵያ ፊልሞች ውስጥ አስራ ሁለት ፊልሞች ብቻ ናቸው በኢንተርናሽናል ፊልም ደረጃ ሊመዘገብ የቻሉት። ከእነሱ ውስጥ አንዱ የወንዶች ጉዳይ ነው። በጣም ይገባዋል። ራሷ ልታጠፋ ነው። ሳቀለች እስቲ እግሯን፣ እስቲ ካሜራ ዝቅ አድርገው ስ ረግጣለች መሬት ተመስገን። እኔ ደግሞ ከምሯን የሞተች መስሉኝ። ከት ከት እያጨበጭባሉ እንዴ፣ ገመዱን በጥሱ እንጂ ሁሉማልሽ ብልሌ ና ተይ፣ ና ተይ ሽጎሪ ክንዲ በነገራችን ላይ ከባዱ ስራ ብዬ ማስበው በፊልም ላይ እንደዚህ አይነት ሲኖችን መስራት፣ በተለይ ደግሞ ኢትዮጵያ ውስጥ። ውጭ ሀገር እንኳን እንኳን ይህንን ስንት ነገር ይሰራሉ፣ ግን ኢትዮጵያ ውስጥ አስቡት። ይሄ የመሳሳሙን የአልጋ ፓርቶቹን መስራት በጣም ከባድ ነው። ፕላስ ደግሞ ይሄ ሁሉ ሰው ተሰብስቦ ካሜራማን፣ ኤዲተር፣ ሳውንድ ማኖች፣ ሜካፕ አርቲስቶች ይሄ ሁሉ ሰው ተሰብስቦ ቁጭ ብሎ እያያችሁ እንደዚህ አይነት ሲን መስራት ከት ምን ነበረ ርዕሱ? ፊልም በጣም ተካብዶ ነበረ። ባለ ክራር ካንችም ቀረ ነገር፣ ከኔም ቀረ ነገር። ዝም ብላ ነው የምትሻፈ ነው እንደ ብራንድ ካየው እንጂ ፊቱን ማንም ሰው ያውቃል። በነገራችን ላይ ይሄ ባለ ክራር የሚለው ፊልም በጣም ተካብዶ ነበረ። ማስታወቂያው፣ ፖስተሩ ኢንተርቪዎች ተደርገው ነበረ፣ በጣም አካብደውት ነበረ። ሲታይ ግን ምንም አዲስ ነገር የለውም፣ አዲስ ስቶሪ የለውም፣ ምንም አዲስ የሚያስገርም አክቲንግ የለውም። በቃ ኖርማል ፊልም ነው። እንደ ማንኛውም ፊልም ዩቲዩብ ላይ ተለቀው የሚታይ ፊልም ነው እንጂ ምንም የሚከበር ነገር የለውም።

አይታችሁታል ግን እንዴት እየተቀረጸ እንደሆነ። እዚህ ጋር መኮንን ላከ እየተቀረጸ አይደለም፣ እየተቀረጸ የሚገኘው ሙሉዓለም ታደሰ ነው። ስለዚህ ምድረው የሚደረገው የሙሉዓለም ለብቻው ስለሚቀረጽ እሱ የሚናገራቸውን ንግግሮች ቃል በቃል ተራ በተራ እንዲላቸው መኮንን ላከ ከበስተጀርባ ሆኖ ከእሱ ጋር የሚያደርገውን ንግግር ከቀረጻም ውጪ ሆኖ ያደርግለታል ማለት ነው። የሚያሳዝነው ነገር ደግሞ ምንድን ነው? ቀጣይ ደግሞ የሚቀረጸው መኮንን ላአከ ነው። የእሱ ጊዜ ደግሞ ልክ እንደዚሁ ሙሉዓለም ታደሰ ከጀርባ ይሆንና በድምፅ በድምፅ እየገባለት መኮንን ላአከ ደግሞ በተራው ይቀረጻል ማለት ነው። አስባችሁታል ግን ምን ያክል አድካሚ እንደሆነ። ይህንን ፊልም አላየሁትም እስካሁን፣ አልወጣም መሰለኝ ናርዶስ አዳንና ቴዲ ጫካ ውስጥ እየተቀረጸ ነው። ገፈተረችው ርዕሱን አላወቅኩትም። እንግዲህ አሪፍ ፊልም ይመስለኛል። ቴዲ እና ናርዶስ ካሉበት ምርጥ ይሆናል ብዬ አስባለሁ። አሁን ደግሞ ቴዲ እና ቃል ኪዳን

መጀመሪያ ላይ ይህንን ቪዲዮ ሳይ የሆነ የውትድርና ፊልም መስሎኝ ነበረ፣ ጫካ ውስጥ የተሰራ አስፈሪ ድብድብ ያለው ምናምን መስሎኝ ነበረ። ነገር ግን አሁን ያያችሁት ሲል ላይ ፊልም ላይ ፊልም እየሰሩ ነው። ማለትም ፊልሙ ላይ ያሉት ገጸ ባህሪያት ተዋንያን ናቸው፣ የፊልም አክተሮች ናቸው። ስለዚህ በዛ ፊልም ላይ ለፊልም ቀረጻ ላይ እንዳሉ ለማሳየት የተሰራ ፓርት እንጂ የፊልሙ አካል አይደለም። ማለትም ፊልሙ ይሄኛው አይደለም ለማለት ነው። ፊልሙን አይቼዋለሁ። በጣም የሚካበድ ፊልም አይደለም። ኖርማል ፊልም ነው አሪፍ ፊልም ነው፣ ግን ርዕሱ ረስቸዋለሁ። ቀጣይ ሰላም ላምስፋ ማስታወቂያ ነው። ወጋ ግን ስትል ሰምቻታለሁ። በነገራችን ላይ እቺ ሲ ሶስት ሰከንድ ነች ሁለት ሰከንድ ሶስት ሰከንድ ነች፣ ግን እሷን ለመቅረጽ ራሱ ሀያ ሰከንድ አንድ ደቂቃ ይፈጃል። የመጀመሪያው ነገር እንደምታውቁት ቀረጻ ላይ ንግግር አይመጣላችሁም፣ ኦር ደግሞ ልትናገሩት ያሰባችሁትን ነገር ፐርፌክትሊ አትናገሩትም። ስለዚህ ደጋግማችሁ መቀረጽ ይኖርባችኋል። በነገራችን ላይ እንኳን ፊልም እንኳን ማስታወቂያ ተውና እኔ ራሱ ይህንን ዩቲዩብ ቪዲዮ ስቀርጽ 10 15 20 ደቂቃ ነው የምቀርጸው፣ ግን እናንተ ጋር የሚደርሰው 6 8 ደቂቃ ነው። ከግማሽ በላይ ከት ነው የሚደረጉት። ምክንያቱም ሲቀረጽ ብዙ ነገር ይበላሻል። በተለይ ደግሞ ንግግር። እስቲ ፊልሞችን ጨርሰናል። ከቀረጻ ጀርባ ሁለት ሙዚቃዎችን እጋብዛቸዋሉ ማለትም የራሄል ጌቱ ኢትዮጵያ የሚለውና የአስቻሎ ፈጠነ አሞራው ከአሞራው የሚለውን። እንዴት እንደነበረ እስኪ ለማየት ሞክሩ። በጣም ከባድ ነው። ከፊልም በላይ በጣም አድካሚ እንደነበረ ያስታውቃል። እስኪ አስቻሎ ፈጠነ አዲስ አበባ የምግብ አዳራሽ ኪዛኔ የተቀረጸው ኦ ሰው መሆን ይስማው ሶሚክ በነገራችን ላይ በጣም የሚመቸኝ በጣም አንደሬትድ ዳይሬክተር ኢትዮጵያ ውስጥ ቢኖር ሶሚክ በጣም ይችላል። በቃ የሆነን ነገር እሱ ነው የሰራው ከተባላችሁ፣ ሳታዩት ራሱ መመስከር ትችላላችሁ። ፍቅር እስከ መቃብር አይታችኋል። ሴታፕ እየሰሩ ነው ላይቲንጉ ምናምን ቦታውን ባክግራውንዱን ኤቭሪቲንግ እያስተካከሉ ከዛ በኋላ ቪዲዮ ላይ የሚታዩት ሰዎች እንዲገቡ ነው የሚደረገው። ኦኬ እየመጡ ነው፣ አርቲስቱ አለ። ባክግራውንድ የሚገቡ ትላልቅ ሰዎች፣ ጨፋሪዎች ቦታ ቦታቸውን እየያዙ ነው። ቦታውን ግን እንደዚህ ሲታዩት በቃ ዝም ብሎ ነገር ይመስላል። ክሊፑ ላይ ግን ሲኒማቲክ ቀረፃው ተጀመረ ያው ከስር ሙዚቃ ይከፈትላቸውና ከዛ ሙዚቃ ጋራ ምን ማለት እንዳለባቸው እንግዲህ ይፈጥራሉ ማለት ነው። እያሳያቸው ነው። ሶሚክ ተጀመረ። አሁን እራሱ እንደዚህ ሲታይ ሲኒማቲክ በጣም ያምራል። ጭስ በጭስ እየሆነ ነው። ያው ሲኒማ ነገር ሲቀረጽ ጭስ በጣም አስፈላጊ ነገር፣ በጣም ያመጣላቸዋል ከለሩን ምናምን። ልብሳቸው እየተስተካከለ ነው፣ ካሜራ ውስጥ እየገቡ ሜይካፕ እየተሰራላቸው ነው። ሬዲ አክሽን ጀመሩ።

በነገራችን ላይ እንደዚህ አይነት ሙዚቃዎች በጣም አድካሚ ናቸው። ማለትም እንደዚህ ባህላዊ የሆኑ ሲኒማቲክ የሆኑ አገራዊ የሆኑ እንደዚህ ከበድ ያለ ግጥም ያላቸውን ለመቅረጽ፣ ዳይሬክት ለማድረግ፣ የሚፈለገውን ነገር ለማምጣት በጣም ከባድ ናቸው። እኛ የምናየው ሶስት ደቂቃውን አምስት ደቂቃውን ነው እና ነገር ግን ከጀርባ በጣም አድካሚ ስራ ነው የሚደረገው። አስቡት አሁን ራሱ ይህንን ቪዲዮ ለመቅረጽ ከጀርባ ስንት ሰዎች እንዳሉ፣ በጣም በርካታ ሰዎች ናቸው ያሉት። እስቲ ቀጣይ የራሄል ጌቱ ኢትዮጵያ የሚለውን እስቲ እንመልከተው። ሜካፕ እየተሰራች ነው። ሳይ ጀመር አልቻለች። ኦኬ፣ ቅድስት ፊልማ ትታየኛለች። ይህንን ቪዲዮ ደግሞ እሷን የተሰራችው በነገራችን ላይ አናዘር አንደርሬትድ ዳይሬክተር ለፊልምን በሉት፣ ለሙዚቃ ቪዲዮዎችን በሉት በጣም ጀግና የሆነች ሴት ነች። አስቡት በዛ ላይ ሴት ሆና እንግዲህ፣ ሴት ስል ይገባቸዋል። ብዙ ጊዜ ለወንዶች እንደዚህ አይነት ነገር ያው ቀላልም ባይባሉ ይመቻሉ፣ ግን ሴት ሆና በዛ ላይ እንደዚህ እናት ሆና እንደዚህ ቪዲዮ በጣም ስ በጣም ብዙ ናቸው ከመጠው ሶስት ነገሮችን ላንሳ። የመጀመሪያው እዚህ ክሊፕ ላይ የምታዩቸው ሰዎች ማለትም ባለ ሀገሮቹ አይቲንክ አርሶ አደሮች ናቸው። ይህንን ክሊፕ የሰሩት እርግጠኛ ነኝ በነፃ ነው። ደስት በቃ የእነሱ ባህል፣ የነሱ ወግ፣ የነሱ ስርዓት በቃ እንዲቀረጽላቸው በተጨማሪም ደግሞ እዛ ድረስ ስለመጡ እነሱን ለመርዳት፣ እነሱን ለማገዝ፣ እነሱ ደስ እንዲላቸው ብለው ከቤት የወጡ ሰዎች ናቸው እንጂ ለብር የወጡ በጭራሽ አይመስለኝም። ለዚህ ነው አንዳንድ ጊዜ ከከተማ ይልቅ ገጠር የሚናፈቀው ሁሉ ነገር የቀረው ገጠር ውስጥ ነው፣ ሁሉ ነገር ያለው ገጠር ውስጥ ነው የሚባለው በጣም የዋህ ናቸው። በጣም የምትፈልጉትን ነገር ለመስጠት ለማቅረብ፣ ሰውን ለመርዳት በጣም ቅርብ ናቸው። ገንዘብን ደግሞ እንደ ክራይቴሪያ አያዩትም። ከተማ ቢሆን ይህኔ እንኳን እንደዚህ ይህን ሁሉ ሰዓት ቁጭ ብለው ቆመው ለመቀረጽ ይቅርና የሆነ አንድ ደቂቃ እንኳን ኢንተርቪው ላደርግ ብትላቸው ገፍትረውክ ነው የሚያልፉት። ሌላው ነገር ደግሞ ዳይሬክተሯ መደነቅ ያለባት እዚህ ጋር እንዳያችሁት፣ ከመቶ በላይ ሰው ይታየኛል። ይህንን ሁሉ ሰው ተቆጣጥሮ አስረድቶ እንደዚህ አይነት ነገር ነው የምንፈልገው ብለው እነሱ ማች ለማድረግ ከነሱ የሚፈለገውን ነገር ለማምጣት መሞከር ብቻ አይደለም አድርጋ አሳይታለች። ይህንን ማምጣት በጣም ይከብዳልና ቅድስት ይልማ በጣም ልትደነቅ የምትገባ ነች። ሶስተኛው ነገር ደግሞ እንዳያችሁት ከስር ምንም የተከፈተ ሙዚቃ የለም፣ ራሔል ጌቱ በራሷ ድምፅ ነው እየሰራች ያለችው። ሌላ ጊዜ ክሊፖች ሲቀረጹ ከስር ኦሪጂናል ሙዚቃ ይከፈትና ከሱ ጋር እንዲለው ነው የሚደረጉት። ነገር ግን እዚህ ጋር ራሔል ጌቱና ባላገሮቹ በራሳቸው በተፈጥሮ ድምፃቸው እየተቀረጹበት ይገኛሉ ሙዚቃው እንግዲህ በመላው ኢትዮጵያ ኦልሬዲ በጣም ተወዳጅ ነበረ በጊዜው ዩቲዩብ ላይም በጣም በርካታ ሚሊዮን ሰዎች አይተውታል በጣም ምርጥ ስራ ነው ብዬ አስባለሁ ያ ጋይስ ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው